ሌላኛው ጥያቄ ነብዩ መሐመድ አለይሂ ሶላቱ ወሰላም ወደ ሰማይ በወጡ ጊዜ ከዚህ በፊት የነበሩ ነቢያትን አግኝተዋል። ለምሳሌ ነብዩላህ አደምን በአንደኛው ሰማይ አግኝተዋል እያለ እስከ ሰባተኛው ሰማይ ይቀጥላል። የኔ ጥያቄ እነዚህ ነቢያት ሞተው የለም እንዴ ከነብዩ ዒሳ በስተቀር የሚል ጥያቄ ነው። አው ከነብዩላህ ዒሳ በስተቀር ሁሉም ነቢያት ሞተዋል አለይሂሙ ሶላቱ ወሰላም። አንደዚሁ ደግሞ የእስራኤልና ሚዕራጅ ለሊት ላይ ነብይ ሰለላሁ ዐለይሂ ወሰለም የተለያየ ነብያትን ሰማያት ላይ አግኝተዋል። ሁለቱም ትክክል ነብዩ አይሂ ሰለላሁ ዐለይሂ ወሰለም ሚዕራጅ ላይ የተለያዩ ነብያትን ሰማይ ላይ አግኝተዋል። ሁሉም ነቢያትም ደግሞ ሞተዋል። ኢነከ መይቱን ወይ መይቱን ማይቱን ሁሉ ማን عليها አንገዞች መሰረት ማይሞት የለም፣ ሁሉም ሞተ ነብይ ስራና ሚዕራጅ ላይ ከነቢያት ጋር እንደተገናኙ ቡኻሪ፣ ሙስሊም ሌሎችም በዘገቡት ትክክለኛ ሐዲስ ተነግሯል። እንዴት ተገናኙ ነቢያት ከመሞታቸው ጋር ሐዲስ ከነገረን ነቢዩ ከተናገሩ በዋህይ ከተነገረን እንዴትን እናቆየዋል። ዋናው ከነቢይ መነገሩ በዋህይ መነገሩ መረጋገጡ ነው። ከዛ በኋላ እንደ አማኝ ዋህይ የነገረን አምኖ መቀበሉን። በሩህ ነው የተገናኙት ወይስ በአካልም በሩህም ጀመር ነው ብዙሀኑ የመረጡት ትክክለኛውም ሩህና አካላቸው አንድ ላይ ሆኖ ነው ሰማይ ላይ ያገኟቸው። ይሄን የሚያሳዩ በርካታ ትክክለኛ ማስረጃዎች አሉ። ከዚህም አንዱ ነብይ ሰለላሁ ሰላም ስለ እስራና ሚዕራጅ ሲናገሩ የተለያዩ ነብያትን እንደተገናኙ ገልጸው የአንዳንድ ነቢያትን ነብያትን ገጽታ ሁሉ ገልጸዋል ተናግረዋል። ሙሳን አየሁት ቆሞ ሶላት እየሰገደ ነበረ። መልኩ ጸጉሩ እንዲህ እንዲህ የሚመስል ሆኖ አየሁት። ዒሳንም አየሁት ሱም ቆሞ እየሰገደ ነበረ። እገሌ የሚባለውን ዑርዋ ብን መስዑድ የሚባለውን ሰሐቢ ይመሳሰላል በመልኩ። ኢብራሂምንም አየሁት ቆሞ እየሰገደ ነበረ። ነቢያት ጋር ተገናኘሁኝ አላህ ሰብስቦለኝም ሶላት አልጀማዓ በጀማዓ ሶላት ሰገደን ብላ አወክር ስዲቅ ስዲቅ የተባሉት ይሄ ተነግሯቸው አምነው ስለተቀበሉ ነው። እንዴት በመመልኩ አላሉ። ቁርአንም ትክክለኛ የአላህ አምባሮች ሲገልጽ ዩእሚኑነ ቢልገይቢ ወዩቂሙነ አሶላ ብሏል። በገይብ ያምናሉ። የገይብ ነገር እንዴት ነው ተብሎ አይነገርም። ነቢይ ከነቢያት ጋር ሰማይ ላይ ተገናኙ እንደ ተገናኙ አላህ ነገረን። ለእኛ ገይብ ነው። እን ነው እንዲህ ነው ብለን መግለጽ አንችልም። ይህ ነገር በመሆኑ ከማመናችን ጋር ነቢዩ ከነቢያት ጋር ሰማይ ላይ ነፍሳቸውም አካላቸውም አንድ ላይ ሆኖ ተገናኝተዋል ተዋል ብለን ከማመናችንም ጋር እንዴት ነው ይሄ ሊሆን የቻለው? በአላህ ቁድራ የማይሆን ነገር የለም። ምስላቸውን ሰማይ ላይ አሳያቸው ሊባል ይችላል፣ ተብለዋል አላህ ቀስቅሷቸው፣ ወደ ሰማይ አውጥቷቸው፣ ነፍስና አካላቸውን አገናኝቶ ለዚህ አላማ ብሎ በቁድራው በችሎታው ከነቢ እንዲገናኙ፣ እንዲያዩቸው፣ እንዲተያዩ አደረገ ማለትም እንችላለን። ይህ ይበልጥ የነቢን ክብር የሚያሳይ ነው። በአንዳንድ ዘገባዎችም ኢብኑ ሐጀር እንደጠቀሱት ወቡዒተ ለሁ አደሙ ፈመን ዱነሁ ሚና አልአንቢያ ተብሏል። ነቢዩ ስራ ሚዕራጅ ባደረጉ ጊዜ ቡዒተ ለሁ አደሙ ፈመን ዱነሁ ምና ልአንቢያ አደምና ከአደም በታች ያሉ ነቢያትም ተቀሰቀሱላቸው የሚል የሐዲስ ቃልል እዚ፣ አላህ ቀስቅሶ በዛያ ግን አካልና ሩሓቸው እንዲገናኝ አድርጎ ሰማይ ላይ አገናኝቷቸው ሊሆን ይችላል። ምስላቸውን ላህ ያሳያቸው ይባለም ይችላል። ይሄ ከይፍያ ነው፣ ገይብ ነው። ገይቡ ውስጥ ሳንገባ ተገናኝተዋል። አላህ ነቢዩን ከተለያዩ ነቢያት ጋር አገናኝቷቸዋል። ተነጋግረዋል፣ ተወያይተዋል። በጀማዓ ሶላት ሁሉ ሰግደዋል ቤይተል መቅዲስ ላይ። ከሶላቱ በኋላም ስለ ደዕዋ፣ ስለ ህዝቦች ሁኔታ ምክክር አድርገዋል። ይሄ ሁሉ ተነግሯል በሐዲት ዘገባዎች። እንዴት ሳንል አምነን ልንቀበል ይገባል። ሌላኛው